እግዚአብሔር ይርአየኒ ዋአልቦ ዘይሃጠአኒ ውስተ ብሔር ስዑር ህዬ ህየ የሃድረኒ ውሃ በማየረፍት ሐፀነኒ ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽርቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም በሞት መካከል ብሄድ አንተ ከኔ ጋር ነህና ሞትን አልፈራም። መዝሙር 23 ቁጥር አራት ላይ ያለ ኃይለ ቃል ነው። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላቸው። ጥቅምት 18 ቀን በእስክንድርያ ተሹመው ካገለገሉ በመንበረ ማርቆስ ሀያ ስምንት ዓመት የኖረ ታላቅ አባት አባ ቴዎፍሎስ ስለሚባል ስለሱ በሞት ጥላ መካከል እንኳን ብሔድ አንተ ከኔ ጋር ነህና ክፉን አልፈራም እያሉ እየተናገሩ ሞትን እየናቁ ጽድቅን እየወደዱ መናፍቃንን እያወገዙ ጣዖታትን እያቃጠሉና ምእመናንን እያስተማሩ ከእግዚአብሔር ጋር እያገናኙ ሃይማኖት ከጠበቁ ካስጠበቁ እነ አሬዎስ፣ እነ ንስጥሮስ፣ እነ ሰባሌዎስ፣ እነ መቅዶኔዎስ፣ እነ ሌሎቹንም እንደዚሁ ያስወገዱ ቅዱሳን አባቶቻችን መካከል አንዱ አባት ዛሬ ጥቅምት 18 ቀን እንደውም እንደ ቤተ ክርስቲያናችን አስተምህሮ ለአባቶች ሊቃነ ጳጳሳት 23ተኛ የእስክንድሪያ ሊቀ ጳጳሳት የከበረ አባት ቴዎፍሎስ በዛሬ ዕለት ረፍቱ እንደሆነ፣ በነገራችን ላይ እዚህ ጥቅምት ውስጥ ብዙ ታላላቅ አባቶች ረፍታቸው እንደሆነ ይነገራል። የሚቤታችን የድንግል ማርያም የስደቷ ዘመን ነው። የክርስቶስ የስደት ዘመን ነው። የቅዱሳን ደግሞ ተጋድሏቸውን አጠናቀው ደግሞ ያረፉበት ዘመን ነው። ለዚህ ነው እንግዲህ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ከሰይፍ የበለጠ ክፉ የለም። ከሞት የበለጠ ክፉ የለም። ከሰዓት የበለጠ ክፉ የለም። ነገር ግን በሃይማኖት የሚለወጥ መከራ የለም ብለው ጽናትን ያስተማሩ አባቶች መካከል አንዱ አባት። ይህም አባት ንጉሥ ቴዎዶስዮስ በነገሰ በስድስተኛው ዓመት ተሾመ። በወንጌላዊ ማርቆስ ወንበር ሀያ ስምንት ዓመት ኖረ ነው የሚለው። በወንጌላዊ ማርቆስ ግብጽ ላይ ማለት ነው። ሀያ ስምንት ዓመት ያገለገለ ሃይማኖትን የጠበቀ ያስጠበቀ ከመናፍቃን ጋር የታገለ ከአይዛብ ጋር የታገለ ጣዖታትን ያስወገደ አጋንንትን ከሰዎች ልቡና ያወጣ ይልቁንም ደግሞ የሰዎችን ክደት በተዋሕዶ ፋስ እየፈነቀለ መዶሻ እየፈነቀለ እየፈነከተ የጣለ ታላቅ አባት እንደሆነ ይናገራል። በዘመኑ ብዙ መጻሕፍትን የተረጎመ ከእሳቸውም የወንጌላዊ ዮሐንስ ራእይና የሐዋርያው ጳውሎስን መልእክት የተረጎመ። ዮሐንስ አፈወርቅ ተነሳ። ዳግመኛም ለደስ የተቆጵሮስ ኤጲስቆጶስ የሆነ ኤጲፋንዮስ ነበረ ይለዋል። እና ይህ ታላቅ አባት በዘመኑ ብዙ መጻሕፍትን የተረጎመ ነው ይላል። የተጻፉትን ተርጉሟል። አዎ ከነሳቸው መካከል ወንጌላዊ ዮሐንስ የጻፈውን ይሄ ራእይ 22 ምዕራፍ ያለውን ራዩ የአዲስ ኪዳን ትንቢት ተብሏል። የሐዋርያው ጳውሎስን መልእክት ደግሞ እንደዚሁ የተረጎመ ነው ይላል። ከእነ ዮሐንስ አፈወርቅ ጋር አብሮ በእውቀትና በማስተዋል የሚገዳደር ታላቅ አባት ነው። በዘመኑም ሰባቱ ደቂቅ 372 ዓመት ከአንቀላፉ በኋላ ተነሱ ይላል። ይህም አባት የሐዋርያዊ ሊቀ ጳጳሳት አባ አትናቴዎስ ደቀ መዝሙር ነው ይለዋል። የቤተ ክርስቲያንንም መጻሕፍትና ስርዓቱን ሁሉ እየተማረ በእርሱ ዘንድ አደገ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ጢሞቴዎስ ባረፈ ጊዜ ይህ አባት በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ ይላል። አዋቂና አስተዋይም ስለሆነ ስለ ፍቅር፣ ስለ ረራይ ከንስሐ በፊት ሥጋውና ደሙን ከመቀበል መጠበቅ ስለሚገባ ስለ ሙታን መነሳትና ለሃጣን ስለተዘጋጀው ስለ ዘላለማዊ ስቃይ ሌሎችም ጠቃሚ የሆኑ ድርሳናትንና ተቅሳጻትን የደረሰ ታላቅ አባት ነው ብሎ እንደው ሰፋ አድርጎ ታሪኩን ያስቀምጥለታል። ቅዱስ ቄርሎስም ለዚህ አባት ቴዎፍሎስ የእህቱ ልጅ ነው። እርሱም በበጎ አስተዳደግ አሳደገው፣ የቤተ ክርስቲያንንም ትምህርት አስተማረው። ከዚያም በኋላ ወደ አባ ሰረባዮን ላከው። አባ ሰረባዮንም መንፈሳዊ ተግባርን ሁሉ አስተማረው እያለ ታሪኩን ስንክሳሪ የተባለው መጽሐፍ ደህና አድርጎ ይተረጉምለታል። በአትናቴዎስም ዘመን አስቀድሞ እንዲህ ኮነ። በጎ ዘመን ባገኝ ይህን ኮረብታ ባስጠረኩት ነበር፣ ለከበሩ ለመጥምቁ ዮሐንስና ለነቢዩ ኤልሳም ቤተ ክርስቲያን በሰራሁ ነበር ሲል ይህ አባት ቴዎፍሎስ አባ አትናቴዎስን ይሰማው ነበር። በሹመቱ ወራትም ይህን ነገር አስታውሶ የሚያዝንና ክብር ይግባውና ወደ ጌታችን የሚጸልይ እና የጠየቀው ጥያቄ እንዲሳካለት ይለምን ነበረ፣ ይለዋል። በዚያ ወራትም ባሏ ብዙ ገንዘብ ትቶላት የሞተ አንዲት ባለጸጋ ሴት ከሮሚ አገር መጣች። ሁለት ልጆቿም ከእርሷ ጋር አሉ። ሊቀ ጳጳሳት አባ ቴዎፍሎስንም ሲያዝን አየችውና ክብር አባት ክቡር አባት ወይ ምን ያሳዝንሃል? አለችው። እርሱም ብዙ ወርቅ ብዙ በዚህ ኮረብታ ውስጥ እያለ ድሆች ይራባሉ አላት። እሷም አንተ ስለ እኔ ጸልይ፣ እኔም አስጠርገዋለሁ አለችና ያው ሀሳቡ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 ይሆን ነበር ይላል የሚቀድም ታሪክ ነው ከዚህም በኋላ ያን የወርቅ ሳጥን ለንጉስ ቴዎዶስዮስ ላከለት ስለዚህም የወርቅ መዝገብ አስረድቶ ቦታውን መጥቶ እንዲያይ አሳሰበው እርሱም በመርከብ ተጭኖ ወደ እስክንድርያ አገር መጥቶ ሁሉንም አየ የዚያንም ወርቅ እኩሌታ መለሰለት አባ ቴዎፍሎስም ብዙዎች አብያተ ክርስቲያናትን አሰራ ሀሳቡም ተሳካለት እግዚአብሔርም ረዳው ነው የሚለው ሁላችንንም እግዚአብሔር ይርዳል አስቀድሞም በቅዱሳኑ በመጥምቁ ዮሐንስና በነቢዩ ኤልሳዕ በስማቸው ቤተክርስቲያን ሰራ። ስጋቸውንም ከእስራኤል ሀገር አፍልሶ አምጥቶ በውስጡ አኖረ። እርሷም የታወቀች ናት፣ ዴማስ በሚባል ቦታ። ሁለተኛም በእመቤታችን በቅድስት ድንግል ማርያም ስም በሀገሩ ምስራቅ በኩል ሰራ። ከዚህ በኋላ በሊቀ መላእክት ሩፋኤል ስም በደሴት ውስጥ ሰራ። ሌሎችንም ብዙዎች አብያተ ክርስቲያናት አሳነጸ። ንጉሱንም አብያተ ክርስቲያናት ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ፣ አንድም ንጉሱም አብያተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅርና ትጋት አይቶ በግብጽ አገር ያሉትን ለጣዖታት ቤቶችን ሁሉንም ሰጠው። እርሱም ተቀብሎ አፈረሳቸውና በቦታቸው አብያተ ክርስቲያናትንና የእንግዶች ቤቶችን ሠራ። ሁለተኛም ምድራቸውን ሁሉ ሰጠው ይላል። ንጉሡ ረዳው። የጣዖታትን ቤት በሙሉ እንደፈለገ አድርጋልና አሳልፎ ሲሰጠው አፍርሶ ጣዖቱንም አቃጥሎ በእነዚያ ቦታ ላይ የተለያዩ አብያተ ክርስቲያናትን ሰራ ነው የሚለው። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ የብርሃን በትረ መስቀል በሚጠመቁበት ላይ በመስቀል ምልክት ሲያማትብ ያይ ነበረ። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ በአርባ በሰማንያ ቀን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 ይህም አባት ቴዎፍሎስ ሊቀ በቅስና በተሾመባት በመጀመሪያዊቱ ዓመት ንጉሥ ቴዎዶሲዎስ ሃይማኖትን እናስተምራለን የሚሉ ሁሉ ሃይማኖታቸውን በመጽሐፍ ጽፈው ወደ እርሱ እንዲያቀርቡ አዘዛቸው። እንዳዘዛቸውም አደረጉ ይልና ከዚህ በኋላ ንጉስና ሊቀጳጳሳቱ ተነስተው እነዚያን ጽሁፎች በመሰዊያው ላይ አድርገው ወደ እግዚአብሔር ጸለዩ ጌታም ወልድ በመለኮቱ አብ ከመንፈስ ቅዱስ ጋር ትክክል ነው ብለው ከሚታመን በቀር ከውስጣቸው በቀናች ሃይማኖት የጸና እንደሌለ ገለጠላቸው። በዚያንም ጊዜ እሊህን የመናፍቃን መጻሕፍትን እንዲያቃጥሏቸው እነዚያንም መናፍቃን ከሚገዛው አገር እንዲያሳድዷቸው ንጉሥ አዘዘ። ይላላያቸው እንዲያው፣ ስለ ቤተ ክርስቲያን ታሪክ ጠለቅ አድርገን ስንመለከት እግዚአብሔር በየጊዜው ያልሰራው ስራ የለም። ምንድን ነው የሚለው? ከዚህ በኋላ ንጉሡና ሊቃነ ጳጳሳቱ ተነስተው እነዚያን ጽሁፎች በመሰዊያው ላይ አድርገው የተለያዩ ጽሁፎች ናቸው። የተለያየ እምነት፣ የተለያየ አመለካከት፣ የተለያየ አስተሳሰብ ያላቸው ጽሁፎች ናቸው። ሁሉንም ግን በመሰዊያው ላይ ያደረጓቸው ነው የሚለው እግዚአብሔር ወደ እግዚአብሔር ጸለዩ። ጌታም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ነው። አዎ ይሄ ጸሎት ሃይማኖት ናምን ዋህዶ አምላክ በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድ እናምናለን፣ በእግዚአብሔር መንፈስ ቅዱስ እናምናለን ብለው ሶስት መቶ አስራ ስምንቱ አባቶች ያስቀመጡትን እምነት ማለት ነው። ይህንን ነው የሚናገረው ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ከትክክል ነው ብሎ ከሚታመን በቀር ከውስጣቸው በቀናቸው ሃይማኖት የጸና እንደሌለ ገለጠላቸው። በዚያንም ጊዜ እልህን የመናፍቃን መጻሕፍትን እንዲያቃጥሏቸው፣ እነዚያንም መናፍቃን ከሚገዛው አገር እንዲያሳድዷቸው ንጉሥ አዘዘ። ዮሐንስ አፈወርቅም መጻሕፍትን ማንበብና መመርመር ያበዛ ነበር። ስለዚህም አውጋሬዎስን መጽሐፍት አወገዘ። ያወግዙ ያወግዙ ዘንድም ወደ እስክንድርያ ሊቃነ ጳጳሳት ወደዚህ አባት ወደ ቴዎፍሎስ፣ ወደ ቆጵሮስ ኤጲስቆጶስ ወደ ኤጲፋኒዎስ፣ ወደ ኤጲስቆጶሳት ሁሉ በየሀገሩ ላከ። ከዚህ በኋላ መልካም ጉዞውን በፈጸመ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ ብሎ ይሄ ስንክሳር እንግዲህ ስለ ቴዎፍሎስ ይናገራል ማለት ነው። ሰላም ለቴዎፍሎስ ድልወ ዘተረክበ በመንበረ ማርቆስ ይንበር ድኅረ አትናቴዎስ ሰከበ በመንፈስ ቅዱስ ሎቱ ከመአይ ሚሮ ተውበ ይሬኢ ለለሃዱ ጊዜ ያጠምቅ ህዝበ እንዘበት ረብርሃን ይህትም ከዊኖ ማይተበ። ሰላም ለቴዎፍሎስ ድልወ ዘተረክበ ተዘጋጅቶ ተመርጦ የተገኘ ቴዎፍሎስ ለቴዎፍሎስ ምስጋና ይገባል። በመንበረ ማርቆስ ይንበር ድረ አትናቴዎስ ተከበ አትናቴዎስ ካረፈ በኋላ በመንበረ ማርቆስ እንዲቀመጥ ተዘጋጅቶ ተመርጦ የተገኘ በመንፈስ ቅዱስ ሎቱ ከመአይምሮ ተውህበ በመንፈስ ቅዱስ ታውቆ አስቀድሞ እ የተሰጠው እንደሆነ ታወቀ። ይ ለለሃዱ ጊዜ ያጠምቅ ህዝበ ህዝቡን በሚያጠምቅ ሰዓት በህዝቡ ላይ መስቀል እየተማተበ ያይ ነበረ። እንዘበትረ ብርሃን ሀትም ከዊኖ አይተበ፣ እነሆ የብርሃን መስቀል በማይተብ ሁኖ እያማተበ ሲያጠምቃቸው ይታይ ነበረ ብሎ ስለ ታላቁ አባት ይናገራል። እመኒ ሆርኩ ማእከለ ጸላሎተ ሞት ኢይፈርህ እኩየ። በሞት ጥላ እንኳን ብሔድ አንተ ከኔ ጋር ከሆን ሞትን አልፈራውም። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሼር አድርጉ። የታላቁ አባት የቴዎፍሎስ በረከት ለሁላችንም ትድረስ። ሰብስክራይብ ላይክ ሼር አድርጉ። ፎሎውን አትርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም